ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናቸው? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በዛሬ ቪዲዮ ደግሞ ይህን የመሰለ ቆንጆ ጤናማ የሆነ ምግብ አሰራር ይዤላችሁ መጥቻለሁ። አዲስ ሆናችሁ ደግሞ ይህንን ቪዲዮ የምትመለከቱኝ ሰብስክራይብ በማድረግ ቤተሰብ እንሆን እላለሁ። እንዲሁም ቪዲዮን ከወደዳችሁት ላይክ አድርጋችሁ ወይም ሼር አድርጋችሁ ለሌሎች እንዲደርሱልኝ እንድታደርጉልኝ ጠይቃለሁ። ይህን የመሰለ ቆንጆ የሆነ አሰራር አብረን እንሰራለን። አብራችን ቆዩ። እንደዚህ ያዘጋጀሁት የጥቁር ጤፍ ነበር። እንደዚህ የማቦካበት ሳህን ላይ ሶስት የቡና ሲኒ ልኬት አድርጌበታለሁ። እንደዚህ እናንተ እንደ መጠናችሁ ብታደርጉት መልካም ነው። እንደዚህ ጨው አድርጌበታለሁ። በመቀጠል ደግሞ ኮራሪማ የተፈጨ ኮራሪማ አድርጌበታለሁ። እንዲሁም ደግሞ ፒንክ ፓውደር አድርጌበታለሁ። ሁሉንም መጠኑን እንደምታዩትን ያደረግኩትኝ አሁን እንደዚህ ደረቅ ባቶቹን አቀላቅየዋለሁ። ካቀላቀልኩት በኋላ የተወሰነ በሾርባ ማንኪያ ልኬት ሚሆን ዘይት አድርጌበታለሁ። በመቀጠል እንደዚህ ደግሞ ውሃ ለብ ያለ ውሃ ተጠቅሜ እንደዚህ አቀላቅለዋለሁ። ቀጠን አድርጋችሁ ነው ሊጡን ማድረግ ያለባችሁት። በጣም በቃ የምፈልገው ያህል ሳይዝ እስኪይዝልኝ ይዝልኝ ድረስ በደንብ አድርጌ ነው ማቦካው። እንደዚህ እንደምታዩት ያው ቪዲዮ ላለማስረዘም ቀጠን አድርጌ ነው ያቀረብኩላችሁ። እንደዚህ ምፈልገውን ያህል ቴክስቸር ይዞልኛል። አሁን ለሀያ ደቂቃ አቆየዋለሁ። ካሳረፍኩት በኋላ እንደዚህ መጥበሻ ላይ ደግሞ ጋግረዋለሁ። እንደምታዩት ሳሳ አድርጌ ስላቦካሁት በጣም ነው ለመጋገር የሚመቸው። በጣም ቆንጆ ነው የሚሆነው። ሳሳ አድርጋችሁ ብትጋግሩት መልካም ነው። መጨረሻ ለምሰራው ሪዛልት አሪፍ ነው የሚሆንልኝ። ስሳ አድርጋችሁ ብትጋግሩት፣ እንደዚህ ጭልፋ ተጠቅማችሁ ብትጋግሩት መልካም ነው። በዚህ አጋጣሚ ላይክ ሳታደርጉ የምትመለከትኝ ከሆነ ላይክ አድርጉልኝ። ይኸው እንደዚህ ከጋገርኩት በኋላ ያዘጋጀሁት ደግሞ አቮካዶ አለ። አቮካዶ እነዚህ አዘጋጀኋለው። እናንተ ጨመር አድርጋችሁ መጠቀም ትችላላችሁ። እኔ አንድ አቮካዶን የተጠቀምኩት ተለቅ ያለ አንድ አቮካዶን ያው እሱ እንደዚህ ፍሬውን አውጣለት እና ደግሞ እናዘጋጀዋለን። ለቤቴ አዲስ የሆናችሁ ደግሞ ሰብስክራይብ ሳታደርጉ የምትመለከቱኝ ከሆነ ስራዬን ከወደዳችሁት፣ እንደዚህ በተመሳሳይ ሌላ ጊዜ ቪዲዮ እንዲደርሳችሁ ከፈለጋችሁ ደግሞ ላይክ እንዲሁም ሼር ኮመንት ማድረግ ትችላላችሁ። እንዲሁም ደግሞ ሁሉ ጊዜ ቪዲዮ ስለቅ እንደዚህ እንዲደርሳችሁ ደግሞ የደውል ምልክቷን በማብራት ኦል የሚለውን ተጫናችሁ ደግሞ ሁሉ ጊዜ ቪዲዮ ስለቅ እንደዚህ ኖቲፊኬሽን ይገባላችኋል ማለት ነው። ይኸው እንደዚህ በደንብ አድርጌ እያወጣውለት ነው ያለሁት። እንደዚህ በቢላዋ ቆረጥ ቆረጥ ካደረኩት በኋላ እሳት ላይ እንደዚህ እያደረኩት ነው ያለሁት። ያው ለመመገብ እንዲመች ነው። እናንተ ልጣችሁም ማድረግ ትችላላችሁ። እኔ እንደዚህ ሳደርግ ስለሚቀለኝ ነው። ይኸው በዚህ መልኩ በቢላዋ እንደዚህ ቆረጥ ቆረጥ እያደረኩት ነው። ሁሉንም የምፈልገውን ያን መጠን ስለሆነ እናንተ እንዲህ ብታደርጉት መልካም ነው። አሁን በመቀጠል ሁሉንም እንደዚህ ካወጣሁ ካዘጋጀሁት በኋላ የምጨምራቸውን ግብዓቶች ደግሞ አብረን እናያለን ማለት ነው። ሁልጊዜ የምትደግፉኝ የምታበረታቱን ሼር፣ ኮመንት እያደረጋችሁ የምትደግፉኝ ደግሞ እጅግ በጣም አድርጌ አመሰግናለሁ። አሁንም ድጋፋችሁ አይለኝ እንደዚህ አድርጌ እ ሳህን ላይ ካደረግኩት በኋላ የምጨምረው ግብአት አለ። የሚጨምረውን ግብአት እናንተ ከፈለጋችሁ አድርጉ ከፈለጋችሁ ደግሞ አውጥታችሁ መስራት ትችላላችሁ። ግን የምንም የሚከብድ ነገር የለውም፣ ቀለል ያለ ስለሆነ ይኸው እዚህ ጋር ጨውን ያጨመርኩበት እንደዚህ ለጣም የተወሰነ ጨው አድርጌበታለሁ። በመቀጠል ደግሞ ሚጥሚጣ ነው ያደረግኩበት ሚጥሚጣ በጣም ነው የሚወደውና ሚጥሚጣ በርከት አድርጌ ያደረግኩት እናንተ ሚጥሚጣውን ቀነስ ማድረግ ትችላላችሁ። ይሄው እንደዚህ ሚጥሚጣውን ካደረግኩ በኋላ የተወሰነ በትንሹ ዘይት አድርግበታለሁ። ያው ራሱ አቮካዶ የራሱ የሆነ ዘይት ስላለው ብዙ ዘይት ባትጨምሩበት መልካም ነው። ሁለት የሾርባ ማንኪያ የሚሆን ዘይት አድርጊበታለሁ። እንደዚህ ካቀላቀልኩት በኋላ ደግሞ ቀደም ብለን የጋገርነው የጥቁር ጤፍ ቂጣ አለ አይደለ? እሱ ላይ ደግሞ ምን እንደምናደርግ አሳያችኋለሁ ማለት ነው። ይኸው እንደዚህ ካደረግኩኝ በኋላ አሁን በመቀጠል ሁሉንም ግብአቶችን ካስተካከልኩኝ በኋላ ጣዕሙን እስቲ ቼክ ላድርገው። እንደዚህ ጣሙን ቼክ እያደረግኩት ነው። በጣም በጣም ቆንጆ ነው የሆነው ጣሙ፣ በጣም ሐሪፍ ነው የሆነው። እንደዚህ ካዘጋጀሁት በኋላ እሱን ወደጎን ጎን አቆየሁና ደግሞ ያዘጋጀሁት ቂጣ ላይ ደግሞ እናድርገዋለን። ቂጣው በጣም እንደምታዩት በጣም ስስ ነው እንደዚ። ከዛ እንደዚህ ያደርግበት እና ደግሞ አሁን ያዘጋጀሁት የአቮካዶ ሰላጣ አለ። እንደዚህ ደግሞ የጋገር ነው ቂጣ ላይ የምንፈልገውን ያህል እናደርጋለን። እኔ እንደዚህ አንዱን ነው የተጠቀምኩት። እንደዚህ እያደረግኩን ያለሁት አሁን። በመቀጠል ያዘጋጀሁት የጥቅል ጎመንና የካሮት በደንብ ቆንጆ አድርጌ ነው ጠብሼ ያዘጋጀሁት። ሁሉ ነገር አለው የ ጥቅል ጎመንና የካሮት፣ ቲማቲም፣ ሽንኩርት አለው። ሁሉም ግብዓቶች አድርጌ በደንብ ቆንጆ አድርጌ ጠብሼ ያዘጋጀሁት ነበረ። እሱን እንደዚህ እላው ላይ አደርግበታለሁ ማለት ነው። እዚህ ጋር ቪዲዮውን ያላሳያችሁ ለማቅረብ ስላልተመቸኝ ነው እንጂ ቪዲዮውን ሙሉ ቪዲዮውን ሌሎች ቪዲዮዎች ላይ አለ። ኩሩምባ የጠበስኩት እና እሱን ደግሞ አስቀምጥላችኋለሁ። እንደዚህ ሽንኩርት ደግሞ እንደዚህ በምታዩት በጣም ሳላደቀው መካከለኛ አድርጌ ከትፌበት እንደዚህ ሽንኩርት አድርጌበታለሁ። አለው እዚጋ ሽንኩርቱን ካልፈለጋችሁት አለማድረግ ትችላላችሁ። እኔ እዚጋ ሽንኩርቱን ጣዕሙን በጣም ነው የፈለግኩት እና እንደዚህ ሽንኩርቱን አድርጌበታለሁ። አሁን በመቀጠል ደግሞ ሮሉን እንደ ሎር እንደ ሮል እንጠቀልለዋለን ማለት ነው። ያው ለማስመሰል ያህል እየሞከርኩ ያለሁት ደሴ ጤናማ በሆነ ደግሞ እንሞክረው ብዬ ነው ሁልጊዜ በነጭ ዱቄት ከምንጠቀም እንደዚህ አድርገን ደግሞ ብንመገብ መልካም ነው ብዬ አስባለሁ። ይኸው እንደዚህ እንደምታዩት አሁን ያዘጋጀሁትን እንቆርሰዋለን ማለት ነው። መሀል ለመሀል ቆርሰን ለአመጋገብ፣ ለእይታ እንዲመቸን አድርገን እናዘጋጀዋለን ማለት ነው። እስካሁን እየተመለከታችሁኝ ከሆነ ደግሞ ላይክ አትርሱ። አዲስ ሆናችሁ የምትመለከቱን ደግሞ ሰብስክራይብ በማድረግ ቤተሰብ እንሁልላለሁ። ይኸው እንዴት አባቱ እንደሚያምር በጣም ነው የሚጣፍጠው ደግሞ እንደ እይታውም አይደለም በጣም ነው የሚጣፍጠው። እኔ አንዱን በሌላ ግብዓት ተጠቅሜዋለሁ አንዱን ደግሞ እንደዚህ አድርጌዋለሁ። አንዱን ደግሞ አሳያቸኋለሁ በሌላ ቪዲዮ እንዴት አድርጌ እንደተጠቀምኩት በጣም ነው እሱም የሚጣፍጠው። በሌላ ቪዲዮ ደግሞ እሱን ይዤላችሁ ቀርባለሁ። ይሄው እንደዚህ በጣም ነው የሚጣፍጠው። እያሳያችሁ ራሱ ለማቆም አልቻልኩም እና በደንብ ነው እየተመገብኩት የነበረው። በጣም ነው የሚጣፍጠው። ሞክሩ ትወዱታላችሁ። ይህንንና ሌሎች አይነት ቪዲዮዎችን ለማግኘት ደግሞ ሰብስክራይብ ያደርጋችሁኝ፣ ሰብስክራይብ አድርጋችሁ ቤተሰብ ሁኑኝ እላለሁ። ሁልጊዜ የምትደግፉኝ የምታበረታቱኝ ደግሞ እጅግ በጣም አድርጌ አመሰግናለሁ። ስላያችሁኝ፣ ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ። ቻውቻው፣ ወዳችኋለሁ። መልካም ጊዜ።